አሰላሙአሌኩም ወራህመቱላ ወበረካቱ ሰላም ቤተሰብ፣ እንዴ ናችሁ? ደህና ናቸው። የዛሬ ደግሞ ጣት የሚያስቆረጥም የድርቆሽ ፍርፍር በጣም ነው የሚጣፍጠው። ማሻላህ ተባረከላህ ነው እና እንብላ ብለና ደስ የምትል ፍርፍር ወንድናሹ የምታስብሉ ፍርፍር ጢሱ ጋር ምናምን አስባችሁታል። ከስራት ደክማችሁ ምናምን ብላችሁ ረት ደስ አድርጋችሁ እንዲህ ያለ ቁርሴ ሲታሰም ለማንኛውም ሰርታችሁ ብሉ። በጣም ነው የሚጣፍጠው። እኔ ሞከርኩት። በሽሮ ብጥብጥ ነበር ድርቆሽ የምወደው እና እስኪ ለምን ለየት አይልም ብዬ ነው በሽሮ ብጥብጥ። ሽሮ ብጥብጥ፣ ሽሮ ውሃ፣ እንትን ዘይትና ቃሪያ፣ ቲማቲም፣ ጨው አርጋችሁ ከሽሮ ምናምን ድርቆሽ ብትበሉ በጣም ነው የሚጣፍጠው። ጀርቡት። ይህን ግን ለየት እናርገው ብለን በስር ነው የሰራ ነው። በጣም ነበር የሚጣፍጠው። ግን እንደዚህ ሁሌ ምግብ ሳመጣላችሁ ሁሌ እየበላን እንዳይመስላችሁ፣ አልፎ አልፎ እንደዚህ ጥሩ ነገር ስንፈልግ በአንድ ላይ ነው የምንበላው እና ይህንን ይመስል ነበር ቅመም